ሰላም ጤና ስጥልኝ፣ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቆንጆና የሚጣፍጥ የአሳ ቀይ ወጥ አሰራርን አሳያቸዋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ ደግሞ ቪዲዮ ለሌሎች እንዲደርስ በማድረግ አብራችሁ ሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር አሳ አዘጋጅቻለሁ። አሳው በረዶ ውስጥ ስለነበር ቀዝቃዛ ውሃ አዘጋጅቼ ለትንሽ ደቂቃ የሚሆን ውሃ ውስጥ አድርገውና በረዶ እንዲሟሟ አደርጋለሁ። በጣም ቀላል አሰራር ነው የማሳያቸው። ነገር ግን ደግሞ ቆንጆ የሚጣፍጥ ወጥ ነው የምንሰራው። እንደዚህ በረዶ እንዲሟሟ ቀዝቃዛ ውሃ ውስጥ አድርጌ ለ15 ደቂቃ የሚሆን ሳቆየው ያው በረዶ እስከሚሟሟልን ማለት ነው። ከዛ በመቀጠል አጥንቱን በደንብ አድርገን ማጽዳት ይኖርብናል። በተለይ ለልጆች ከሆነ የምናዘጋጀው ትንንሾች ስለሆኑ የአሳ አጥንት እንዳይቀር አድርገን ማጽዳት ይኖርብናል። እንደ ሁልጊዜ ራሴን አሰራር ላካፍላችሁ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከሰራሁ ብዙ ጊዜ ስለሆነ ደግሞ ላይክና ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ። አሳውን ቆንጆ አድርጌ አጸዳሁት። ከዛ በመቀጠል ለግማሽ ሰዓት የሚሆን ሎሚ አድርጌ በሎሚ ዘፈዝፏለሁ። በደንብ መታጠብ አለበት። ልክ እንደ ዶሮ ሁሉ አሳም በጣም መጸዳት ያስፈልገዋል እና ለዛዚያ ሎሚውን ከነልጣጩ እንደዚህ አድርጌ ሁለት ሎሚ እጠቀማለሁ። እንደዚህ ጨምቀውና ውሃ አድርጌ ከዛ በኋላ ለግማሽ ሰዓት የሚሆን ዘፈዝፈዋለሁ። ከዚያ በደንብ አድርገን ሎሚውን በሎሚ ከዘፈዘፍ በኋላ በደንብ አድርገን እናጸዳና በንጹህ ጨርቅ ውሃው እንዲጠነፈፍ እናደርጋለን። ከዚያ በመቀጠል ደቆ የተከተፈ ቀይ ሽንኩርት አለኝ። በርበሬ ወይም የበርበሬ ድልህ እንጠቀማለን። ማጣፈጫ ቅመማ ቅመሞች፣ እርጥብ ቅመም፣ መከለሻና ጥቁር ቅመም እጠቀማለሁ። በጣም ቀላል ነው። ከዚያ በመቀጠል እንደተለመደው ድስታችንን እንጥድና ሽንኩርቱን በውሃ ብቻ እናበስላለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንደዚህ አዳዲስ ቪዲዮ ሲለቅ እንዲደርሳችሁ አድርጉ። ሽንኩርቱን ውሃ በትንሽ በትንሹ ጠብ ጠብ እያደርገው በደንብ አድርጌ ቀላ እስከሚል ድረስ አበስለዋለሁ። ከዚያ በመቀጠል ዘይት ነው ምጨምረው። ቪዲዮን እኔ እንዳይረዝምና እንዳይሰለቻችሁ ስለመቆራረጠው እናንተ ጊዜ ወስዳችሁ ማብሰል ነው። ከዚያ ዘይቱን ጨምሬ ቆንጆ አድርጌ አቁላለዋለሁ። ማንኛውም ቁሌት እንደምንሰራ መስራት ነው። በጣም ቀላል ነው። እንደ ሁልጊዜው ሐሳብ አስተያየታችሁን ያስፈልገኛልና ኮሜንት ላይ ጻፉልኝ። ከዛ በመቀጠል ዘይቱን ጨምሬ ትንሽ ካቁላላሁት በኋላ በርበሬ እጨምራለሁ። የበርበሬ ድልህ ቢሆን የበለጠ በጣም ቆንጆ እንዲሆንላቸው ያደርጋል። ግን ዛሬ በበርበሬ እየሰራሁ አሳያቸዋለሁ ድልህ ስላላዘጋጀሁ ማለት ነው። በርበሬውን እንግዲህ እንደ ሁልጊዜው ቁሌቱ ላይ በደንብ ሲቁላላ ነውና የሚጣፍጠው፣ በደንብ አድርጌ ሙቅ ውሀ ጠብጠብ እያደረገው በትንሽ በትንሹ ቆንጆ አድርጌ አቁላለዋለሁ። እንደምትመለከቱት እንደዚህ እያደረገው በወፍራሙ ውሀ በትንሽ በትንሹ እየጨመረው ቁሌቱን ቆንጆ አድርጌ ሰራዋለሁ። ላይክ እያደረጋችሁ ቪዲዮውን እስካሁን እየተመለከታችሁት ከሆነ ላይክ ያላደረጋችሁ ላይክ አድርጉ ቪዲዮ ለሌሎች እንዲደርስ ስለሚያግዘኝ ማለት ነው። ከዛ አሳውን በደንብ አድርጌ ካጠቡ በኋላ እኔ ማጥለያ ላይ አድርጌ እንዲጠነፈፍ አድርጌ ያለሁ። እዩት እዚህ ፓስታ ማጥለያ ላይ ነው ያደረግኩት። ከዚያ በመቀጠል አነሳ ነስ አድርጌ ወይም ረዘም ረዘም አድርጋቸው መክተፍ ትችላላችሁ እናንተ እንደምትፈልጉት ማለት ነው። ይኸው እንደዚህ አድርጌ አሳውን በትንሹ እከትፈዋለሁ። ወይም ደግሞ ዱቄት ላይ እያደረጋችሁ ስራው ቀለል እንዲልላችሁ ማለት ነው። በዱቄት ደውሳችሁ መክተፍም ትችላላችሁ። እኔ ግን እዚህ ጋር ዱቄቱን ደሞ አዘጋጅቻለሁ። የፍርኖ ዱቄት ነው። ፍርኖ ዱቄቱ ላይ ጨውና ነጭ ቅመም ነው የጨመርኩት። አለማድረግ ትችላላችሁ፣ ወይም ቁንዶ በርበሬ። ጣዕም እንዲኖረው ነጭ ቅመምና ጨው አድርጌ ከዱቄቱ ጋር እንደዚ ቀላቀልሁት። ከዚያ በመቀጠል አሳውን በዱቄቱ ለውሰዋለሁ እዚህ ጋ ሌላው ጊዜ እንዳይወስድባችሁ አሳውን ሳትከትፉ በፊት ዱቄቱ ላይ እያደረጋችሁ ከለወሳችሁት በኋላ መክተፍ ቀለል እንዲላላችሁ ያደርጋል እንደዚህ አንዳንዷ ስትሉ ግን ጊዜ ስለሚወስድ ስላየሁት ነው ከዚያ በመቀጠል መጥበሻ እንጥድና ዘይት ትንሽ እናደርጋለን የማያጣብቅ መጥበሻ ቢሆን ጥሩ ነው እንዳይዝባችሁ ከዚያ ዘይቱ ጋል ሲል ያዘጋጀነውን አሳ እንደዚህ አድርገን እንጠብሰዋለን ቀላ እስከሚል ድረስ እንደዚህ አድርጌ በዘይት ጠብሰዋለሁ። ወይም ኦቨን ውስጥ ማድረግ ትችላላችሁ፣ እናንተ በሚመቻችሁ። ከስር ቀላ ሲል እየገለበጥን፣ በላይኛው ደግሞ እናበስለዋለን። አሳን እንግዲህ እንደዚህ ደግሞ ለየት አድርጋችሁ ሰርታችሁ መሞከር ትችላላችሁ። በጣም ነው የሚጣፍጠው። እናንተ ደግሞ አሳን እንዴት እንደምትሰሩ ኮሜንት ላይ ጻፉልኝ፣ እንደተለመደው ምን ምን አይነት ቅመም እንደምትጠቀሙ፣ አሳን እንዴት አድርጋችሁ ስትሰሩት እንደምትወዱት ጻፉልኝ። የራሴን አካፈልኳችሁ። ላይክ እያደረጋችሁ ቪዲዮን ተመልከቱ። እንደዚህ ቀላ ካለ በኋላ ከላይም ከታችም እንደዚህ ቀላ ብሎ ከተጠበሰልኝ በኋላ አጠነፍፈዋለሁ። ይኸው ዘይቱን እንደዚህ እያደረገው አወጣዋለሁ ማለት ነው አሳውን ይሄው እንደዚህ አድርጌ ከዛ በኋላ የቀረኝን ሁሉንም እጠብሰዋለሁ። እዚጋ እዚህ ጋር ቪዲዮውን እቆርጣለሁ። ኩሌቱን እንደምትመለከቱት በደንብ አድርጌ እያቁላላሁት ነው። እዚህ ጋ ምን ቪዲዮ የተቆረጠብኛል መሰላችሁ? የጥቁር ቅመም ስጨምር ጥቁር ቅመሙን ትንሽ በርበሬውን ካቁላላ ነው በኋላ በርበሬውን ጨምረን ካቁላላ ነው በኋላ ጥቁር ቅመሙን ጨምረን ደግሞ አንድ ላይ በደንብ አርገን ማቁላላት ይኖርብናል። ያው ቅመሙን ስጨምር ቪዲዮ ተቆርጧል። የምንጠቀማቸውን የቅመማ ቅመሞች ሁሉንም ከዚህ በፊት ስለሰራሁላችሁ ፕሮፋይሊን ተጭናችሁ ወደታችሁ ረድ ረድ እያላችሁ መመልከት ትችላላችሁ። ቁሌቱ ቆንጆ ሆኖ እየተሰራልኝ ነው። በጣም ዩት የዶሮ ቁሌት ነው የሚመስለው። ትንሽ መረቁ ቀጠን እንዲል ማድረግ ይኖርብናል። እኔ እንደውም ትንሽ ወፈር ስላለ ደረቅ ብሎብኛል። ግን መረቁን ማጋጠን ማለት አለበት። መከለሻ ነው የጨመርሁት። የመከለሻ ቅመም ወይም ኮረሪማ መጠቀም ትችላላችሁ፣ መከለሻ ከሌላችሁ ኮረሪማ። ከዛ አንድ ላይ መከለሻውን ጨምረን እሳቱን ቀነስ እናድርግና እናንተ ከትከዋለን። ከዛ ቁሌቱን በደንብ አድርጌ ቆንጆ አድርጌ ከሰራሁት በኋላ የተጠበሰውን አሳ እጨምራለሁ። ይሄው እንደዚህ አድርጌ አሳውን ጨመርሁት። ፍርክስክስ እንዳይል ሁሉ እንደዚህ ጠብሳችሁ ስትጨምሩት ይህ ፍርክስ አይልም፣ እንደነበረ ነው የሚሆነው። እኔ ግን እንደምትመለከቱት መረቁን በደንብ ቀጠን አድርጌ ስላልሰራሁት ወፈረብኝ። ሙቁሃ ከጎን ስለጣዱ ሙቁሃ ጨምርና ቀጠን እንዲል አደርጋለሁ፣ ድርቅ ያለ እንዳይሆን። እናንተ ግን ስትሰሩት መረቁን ቀጠን ያለ ቁሌት መሆን አለበት ማለት ነው። የራሱን እንዲችል መጨረሻ ላይ አሳውን ከጨመራችሁ በኋላ ወኋላ ለመጨመር ቁሌቱን ቀጥና አድርገን መስራት ይኖርብናል። እንደምትመለከቱት እንግዲህ አሳውን ጨምሬ በደንብ ቀላቅዬ እሳቱን ዝቅ አረግና በአነስተኛ እሳት እያንተከተገው በደንብ እንዲዋሃድና እንዲበስል አደርጋለሁ። እያችሁት እንደዚህ በጣም ነው የሚያምረው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ከዚህ በመጨረሻ እንግዲህ ጨው ነው የሚጨምረው። ጨው እንደ ፍላጎታችን ጨው ጨምረን የጎደለውን እንቀምስና እናስተካክላለን። ከዚያ ትንሽ እሳት ላይ ካቆየሁት በኋላ ይበቃዋል ማለት ነው። ከዚህ በመቀጠል እንግዲህ መጨለፍና ለገበታ ማቅረብ ነው። በጣም ነው የሚጣፍጠው። እንግዲህ እንደዚህ አሳን ሰርታችሁ ሞክሩት፣ ትወዱታላችሁ በእርግጠኝነት። ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፋችሁንም እንዳትረሱ። በጣም ነው የሚያምረው፣ ተመልከቱት። ጣዕሙን ደግሞ ሰርታችሁ ብትሞክሩትና ኮሜንት ላይ ሀሳብ አስተያየታችሁን ብትሰጡኝ ጥሩ ነው። እንግዲህ ለዛሬ ይዤላችሁ የቀረቡት ቪዲዮ የአሳ ቀይ ወጥ አሰራር ነው በጣም ምርጥ ነው ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ላይክ እና ሰብስክራይብ እያደረጋችሁም ተቀላቀሉኝ በሌላ ቪዲዮ በሌላ ስራ እስከምንገናኝ መልካም ጊዜ ይሁንላችሁ ቻው